ዓለምን ያነጋገረ አዲስ የመኪና ባትሪ በፈጠራ ደረጃ በደንብ እያነጋገረ ይገኛል። ይህም የመኪና ባትሪ ቴክኖሎጂ የመኪኖችን ሬንጅ እስከ 4800 ኪሎ ሜትር በአንድ ጊዜ ቻርጅ እንደሚያሳድግ ተነግሮለታል። ነገሩ ምንድን ነው? ሁሉንም አሳውቃችኋለሁ። ሲሊከን ቤዝድ ባትሪ ቴክኖሎጂም ይባላል። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታቸው? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። አዲሱ የባትሪ ፈጠራ የኤሌክትሪክ ተሽከርካሪዎችን እስከ 4800 ኪሎ ሜትር በአንድ ጊዜ ቻርጅ ማለትም እስከ 3000 ማይል ድረስ እንዲጓዙ እንደሚያስችላቸው ሳይንቲስቶች ተናግረዋል። አዲስ በሲሊከን ላይ የተመሰረተ የባትሪ ቴክኖሎጂ የኤሌክትሪክ ተሽከርካሪ መጠን በአስር እጥፍ ጥፍ እንደሚያሳድገው ከነበረው ማለት ነው ተነግሯል። ማለት ነው። ስለዚህ ቴክኖሎጂ የተወሰነ ነገር ነግራችኋለሁ። ከትላልቅ ዩኒቨርሲቲዎች ጭምር አዳዲስ መረጃዎች እየወጡ ይገኛሉ። ይህ ማቴሪያል ማለትም ሲሊከን የሚባለው ማቴሪያል ደግሞ ከሊቲየም የተሻለ አክሰሲቢሊቲ ያለው ብዙ በመገኘት በምድር ላይ ሁለተኛው ኤሌመንት እንደሆነም ተነግሮለታል ሲሊከን። እንግዲህ ስለዚህ ቴክኖሎጂ ዛሬ ላሰማችሁ እዚህ ተገኝቻለሁ ያለው በባትሪ ቴክኖሎጂ ውስጥ ከፍተኛ እድገት እየታየ ያለው እድገት አቅማችንን የሚመጥን አይደለም። በጣም በፍጥነት ከፍተኛ የሆነ ለውጥ እየታየ ነው በባትሪ ቴክኖሎጂ ላይ። በአንድ በኩል ስትመለከቱት ደግሞ የተለያዩ የዓለም ሀገራት የመኪና ማምረቻዎችን እየከፈቱና የኤሌክትሪክ መኪኖች ላይ ትኩረት አድርገው እየሰሩ ነው። ለምን ድን ነው ግን ሁሉም ይሄ በዚህ ሬንጅ በዚህ 1000 2000 ባልሞላ ሬንጅ ውስጥ ሁሉም ወጥሮ እየሰራው የሚገኘው የሚለውን ምላሽ ለማግኘት ከፈለጋችሁ ምናልባትም የባትሪ ቴክኖሎጂ ሳይንቲስቶች ለመኪና አምራቾች ቃል ገብተዋል። ይህም ቃላቸው ምንድን ነው? የባትሪ ቴክኖሎጂውን እናሳድግላችኋለን ቢያንስ እስከ 4000 እና 5000 ኪሎ ሜትር በአንድ ጊዜ ቻርጅ እንዲሁም በርካሽ ወደፊት እንደሚገኝ ለአምራቾች ቃል ስለገቡ አምራቾች ከወዲሁ ወጥረው ምርታቸውን ለማሳደግ እየጣሩ ይገኛሉ። በአንድ በኩል ደግሞ የኤሌክትሪክ መኪኖች ፍላጎት ከመጪውም ጊዜ በበለጠ ፍጥነት ስለሚያድግ ወይም እያደገ ስላለ ይህ ፈጠራ በተሻለ ጊዜ ሊመጣ መቻል እንዳለበት እንግዲህ ብዙዎች ይናገራሉ። ፈጠራው የሲሊካን ቤዝድ ሊሆን ይችላል፣ የሶሊድ ስቴት ባትሪ ሊሆን ይችላል፣ እንዲሁም ደግሞ የሶዲየም ባትሪዎች ሊሆኑ ይችላሉ። እነዚህ ባትሪ ቴክኖሎጂዎች በፍጥነት በመጡ ቁጥር ቴክኖሎጂ እንደዛው እያደገ ነው የሚመጣው። ነገር ግን አሁን ላይ ባለው ሬንጅ እና አሁን ባለው ውድነት ግን የመኪና እንግዲህ ኢንዱስትሪው ማለት የኤሌክትሪክ መኪኖች ኢንዱስትሪ የተቀዛቀዘ እንደሚመጣ ብዙዎች እየተናገሩ ይገኛል። በነገራችን ላይ ቻናል የቤተሰቦች የዚህ እድገት አስኳል ባትሪዎች ኃይል በአግባቡ ማመቅና ያንን ኃይል ለተሽከርካሪው በአግባቡ መስጠታቸው እንደሆነ መገንዘብ አለባቸው። አብዛኞቹ ለቅንጦትና ለአንዳንድ ለሴፍቲ ፊቸር ተብሎ የሚጨመሩ ናቸው እንጂ ዋናው ባትሪ ነው። ባትሪ ነው። ባትሪው የደከመ ከሆነ አንድ መኪና ላይ ምንም ዋጋ የሚሰጥ አይሆንም እንደማለት ነው። ልክ ይሄ ነገር ልክ ከሌላው ከነዳጅ መኪና ጋር ስታነጻጽሩት የነዳጁን ቦታ የሚይዝ ነው ማለት ነው። የተከበራቸው የቻና ላይ ቤተሰቦች፣ አሁን ሲሊከን ቤዝድ የተባለው ቴክኖሎጂ ምንነቱን የተወሰነ ልንገራቸው። ሲሊከን ቤዝድ ማለት በኤሌክትሮላይት ማለትም በአኖድ ማቴሪያል ላይ የሚካተት አዲስ ቴክኖሎጂ ነው። ከዚህ በፊት ሲጠቀሙበት የነበረ ማቴሪያል አለ እሱን ቀይረው በአኖድ ማቴሪያል ላይ ከፍተኛ የሆነ ለውጥ ተደርጓል። የባትሪያ አኖዶች ወሳኝ ሚና ምን እንደሆነ እስቲ የተወሰነ ዲስከስ ላድርግላችሁ። ይህ ቴክኖሎጂ ለምን አስፈላጊ እንደሆነ ሙሉ በሙሉ ለመረዳት በመጀመሪያ ባትሪዎች እንዴት እንደሚሰሩ መረዳት አስፈላጊ ነው። ባትሪዎች ኃይልን በሁለት ቁልፍ ክፍሎች ያከማቻሉ ወይም ካከማችሁ በኋላ ደግሞ ለተጠቃሚ ወይም ለኢነርጂ አሳልፈው ይሰጣሉ። አኖዱ ወይም አኖዱ በሚሞላበት ጊዜ ኃይልን ይይዛል እና ባትሪው እንደ የኤሌክትሪክ ተሽከርካሪዎች ያሉ የተለያዩ መተግበሪያዎች ወይም አኩቺተሮችን ሲያጋጥሙ ደግሞ በካቶድ አማካኝነት መልሶ ይለቃቸዋል ማለት ነው። ስለዚህ የአኑር ትልቁ ሚና በተሽከርካሪ ላይ ቻርጅ ሲደረግ ቻርጁን አጣብቆ የሚያዝ ሚና ነው ያለው ማለት ነው። ዛሬ በጣም የተለመዱት የባትሪ አኑዶች ከግራፊት የተሰሩ ናቸው። አስተማማኝ ቁሳቁስ ግን በኃይል ማከመቻ ውስጥ የተገደበ። ሳይንቲስቶች ከረጅም ጊዜ በፊት እንደ ሲሊከን ያሉ የዛሬው ቴክኖሎጂ እንደማለት ነው፣ አማራጮችን ሲፈልጉ ቆይተዋል። ምክንያቱም ይህ በጣም ብዙ ኃይል ማከማቸት ይችላል። በነገራችን ላይ በተፈጥሮ ሲሊካን ብዙ ኃይል የማከማቸት አቅም አለው። ሆኖም ሲሊከን የራሱን ፈተናዎች አቅርቧል። ባትሪ ሲሞላ ይስፋፋል፣ ማለትም የመፈንዳት ወይም የማበጥ እድሉ በጣም ሰፊ ነው። ይህም የባትሪ ጉዳት ሊያስከትል እንዲሁም ለአደጋ ስጋት እንደሆነ እየተነገረ ይገኛል እንጂ ቀድሞውንም ሲሊከን ከሌሎቹ በተለየ መልኩ ከግራፋይት ከሁሉም በተለየ መልኩ ቻርጅን የማጣበቅ አቅም እንዳለው ይታወቅ ነበር። ነገር ግን ኤክስፕሎር ስለሚያደርግ ስለሚያበጥ ግን ሳይንቲስቶች ያንን ለማ ለማስቀረት በጣም ጥረት እያደረጉ ነበረ። ምንም እንኳን ግልጽ ጠቀሜታዎች ቢኖሩትም እነዚህ ጉዳቶች ስላሉት ያንን ወደ ተግባር ለመውሰድ አስቸጋሪ ነው። ምክንያቱም ቻርጅ ስታደርጉት ባትሪ ወዲያው እያበጠ የሚፈነዳባቸው ከሆነ ለአደጋ በጣም ከፍተኛ ስጋት ነው። የባትሪ ደህንነትና አቅም ላይ አንድ ግኝት እንደተገኘ ልንገራችሁ። ምክንያቱም ቀድሞውኑ የሲሊከን ባትሪዎች አሪፎች ከሆኑ ይህንን ማስቀረት የሚችል ወይም እንዳያብጥ የሚያድግ ቴክኖሎጂ ተገኝቷል ማለት ነው። ይህም የተገኘበት ምክንያት እነግራችኋለሁ። በአንድ ዩኒቨርሲቲ ነው በቅርቡ ይፋ የሆነው ማለት ነው። ይፋዊ በሆነ ድረ ገጻቸው እንግዲህ ቴክኖሎጂውን አስተዋውቀዋል። ሲሊከን እንዳልኳቸው ከሌሎቹ የባትሪ አኖድ ማቴሪያሎች የተሻለ አቅም ቢኖሩም መፈንዳቱ ብቻ ነበር ችግር ሲፈጥር የነበረው። የተከበራችሁ የቻናሌ ቤተሰቦች እንግዲህ የነገርኳችሁን የሲሊከንን የማበጥ ችግር ለመፍታት ከፓሃንግ የሳይንስና ቴክኖሎጂ ዩኒቨርሲቲ በጣም ብዙ ፕሮፌሰሮች ይህንን ችግር ለመፍታት ድክመቶቹን ለመፍታት በሚሞላበት ጊዜ ሲሊከን እብጠት የመከላከል አቅም እንዲኖረው ማድረግ እንደቻሉ ታውቋል። ይህ ወሳኝ ፈጠራ እንግዲህ ሲሊከን አኖዶች የሚጠቀሙ ባትሪዎች በግራፋይት ላይ ከተመሰረቱ አስር እጥፍ የበለጠ ኃይልን ማመንጨት እንደሚችሉ ተነግሯል ማለት ነው። ይህም ማለት አንድ መኪና ቢያንስ እስከ 3000 ማይል ማለትም 4800 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ እንዲችል የሚያስችለው ነው። ይህ ጭማሪ መሻሻል ብቻ አይደለም፣ ጨዋታን የሚቀየር ጌም ቼንጀር የሆነ ጉዳይ ነው። በነገራችን ላይ በጣም የኤሌክትሪክ መኪና ፈተና ከሚባሉት አንደኛው ወሳኙ ነገር ሬንጅ አንዛይቲ ወይም የሬንጅ ፍራቻ ነው። 400 የምታክል ኪሎ ሜትር የሚጓዝ መኪና ይዛችሁ ለመጓጓዝ በጣም አስቸጋሪ ነው። በኤሌክትሪክ ተሽከርካሪዎች ላይ ያለው አንድምታ ብቻ ጥልቅ ነው። በጣም ጥልቅ ነው። በተደጋጋሚ ባትሪ መምላት ሳያስፈልጋቸው በባህላዊ ቤንዚን ወይም የባህላዊ ቤንዚን መኪኖች ከሚንቀሳቀሱ በላይ መንቀሳቀስ ያስችላቸዋል ማለት ነው። ይህም ማለት በነገራችን ላይ የነዳጅ መኪኖች በጣም ኢንፍራስትራክቸር ስላለ ነው እንጂ አብዛኞቹ የነዳጅ መኪኖች እኮ ከ700 ኪሎ ሜትር በፉል ቻርጅ ማለት ነው በፉል ታንክ ነደጅ ታንኩን ፉል አድርገው የሚንቀሳቀሱ እስከ 700 አይበልጥም፣ 700 ኪሎ ሜትር እንደ መኪናው ይለያያል። እንደው ቶፕ የሚባሉት እስከ 1000 ምናምን፣ 1200፣ 1300 አካባቢ ቢሄዱ ነው ሃይብሪድ መኪኖች እንደሚሄዱት ከሃይብሪድ መኪኖች ስለዚህ